ሲንግል ቨርስ ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አትሰጡኝም። አንዲት አንዲት ቨርስ አትሰጡኝም። የክርስቲያኖች አምላክ ጥንቆላን እንዳስተማረ ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችኋላችሁ ስህተት ነው። በእኛ ዘንድ ጥንቆላ ሟርት፣ ድግምት አይሰራም፣ የተመጠና ነው። በክርስቶስ ኢየሱስ ስም ፊልጵስዩስ ምዕራፍ ሁለት ቁጥር ዘጠኝ እስከ አስር በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበረከካሉ። ኢየሱስ ስም ኃያል አምላክ ሁሉን መግዛት የሚችል ሁሉን ማድቀቅ የሚችል ሁሉም መሰባበር የሚችል ነው። በእርሱ ለሚያምን የዘላለም ህይወት የሚሰጥ ዮሐንስ ምራፍ 3 ቁጥር 16 በእሱ ለሚያምን የዘላለም ህይወት የሚሰጥ ነው። በእኛ ዘንድ ድግም ሟርት አይሰራም፣ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል። አጋንንትም በስም ያወጣሉ ይላል። ያ ስም ማን ነው? ከስም በላይ ከስሞች ሁሉ በላይ ይሆናል። ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን። የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ሆይ ብለን የምንጠራበትን መንፈስ ተሰጥቶናል። አዎ ያ አባት ነው። ጌታዬን እኔ አባቴ እለዋለሁ። አምላኬን አባቴ እለዋለሁ። ፈጣሬን አባቴ እለዋለሁ። አንተ አችልም። ማቴዎስ 6 ቁጥር 9 ሉቃስ 11 ሉቃስ 11 ቁጥር 2 Lucas Asrand, Lucas Asrand ዘወትር በጸሎቴ አባታችን ወይ እንለዋለን። የአባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳያስ ዘጠኝ ቁጥር ስድስት አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል ሁሉም መተባበር የሚችል ሁሉም ማድቀቅ የሚችል አጋንንት በስሙ የሚንበረከኩለት ማን ነው? ክርስቶስ ነው። ወደ ወዳጅ ና ወደ ህይወት ና ወደ ብርሃን ከጨለማ ውጣ። በሞቱ አድኖናል። በሞቱ የጠብ ግድግዳን አድቅቆ ሰባብሮልናል፣ ከፍቶልናል፣ ከሴጣን ስራት ነፃ አውጥቶናል። ኢሳያስ ምዕራፍ 53 ላይ ከቁጥር አንድ ጀምራ አንብበው። በእርሱ ሞት እኛ ህይወት አግኝተናል። በእርሱ ሞት እኛ ሴጣንን ድል አድርገናል። ሴጣንን እንቀጠቅጠዋለን እኛ ላይ ሀይል የለውም፣ ብርታት የለውም፣ ስልጣን የለውም። እኛ የክርስቶስ ነን፣ እኛ የብርሃን ልጆች ነን። እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዳቢሎስ ልጆች ናችሁ ይላል ስለነኛዎቹ ሲናገር የእርሱን ስራ ልታደርጉ ትወዳላችሁ። አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ልናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር አንድ ጀምሮ እንዳትሰናከሉ ተጠንቀቁ ይላል። የሚገድሏችሁ ይመጣሉ ይላል። ያርዷችኋል ይላል። ሲያርዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል። በማረድ እግዚአብሔርን አታገለግልም ፈጣሪን አታስደስትም በማረድ ና ወደ ብርሃን ታጋንንት ሥርዓት እንድወጣ ናውጣ ውጣ ከዚህ ጨለማ ውስጥ። ክርስቶስ ብርሃን ነው። አጋንንት በስሙ የሚንቀጠቀጡለት አያል አምላክ ነው፣ ፍቅር ነው። እኛም በፍቅር ነው የምንከተለው። እንደሚታረዱ በጎች ተቆጠርን ይላል ሮሜ 8 ቁጥር 36 ጀምሮ ዞትር ደማችንን እያፈሰስን የምንከተለው የገባን እውነት ስላለ ነው። የዲያብሎስ መጫወቻ አንሆንም። በእኛ ዘንድ ድግምት፣ ሟርት አይሰራም። የተመታ ነው አባቴ። ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት፣ ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅረት አለበት። እንግባስ ወደ እናንተ መናገር አንፈልግም ነበር ግን ክፉ ታናግሩና አላችሁ። በሁሉም እንደ ሐዲሳችሁ አስተምህሮ እኮ በደም ሰሮቻችሁ ውስጥ ሰይጣን ይዟዟራል። ሳያል ቡሃሪ 32 ሳያል ቡሃሪ 3269 ላይ ተዘገበ ነው። እሱና ዶት ኮም ላይ ገባና ሰርች አርገው ታጣሁን፣ እና ጠይቀኝ። ቡኩ ካለ ቡክ ነምበሩን ነግራለሁ ኋላ። ሁሉም ሙስሊም ሲወለድ ሴጣን አለበት ይላል እኮ አዲስ። ታዲያ አስቀድሞ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው እና አሁን እኔ የምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለእሰው ሴጣን ስለሚነካው ነው ይባላል ሳይ ሙስሊም ከ8 14 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም በዚህ አንተ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው እኔ አስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና። እነሱም ኢሳና ማርያም። ከዛ ውጭ ሴጣን ያልነካው አምጣልኝ እስቲ፣ የለም ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሴጣን የነካቸው። ይህም የተዘገበል ነው ሳይ ሙስሊም አይምን ሳይ አል ቡሃሪ 32 86 ላይ ያለ ሀዲስ ነው። ማታ ትተኛለህ። ማታ ስትተኛ ሴጣን እዚህ ላይ ግብብድ ቋጠሮ ያስቀምጥብሃል ይላል። ግብብድ ቋጠሮ ያስቀምጥብህና ከተነሳ አንደኛውን ቋጠሮ ያነሳል። ተጣጠብክ ሁለተኛውን ቋጠሮ ያነሳል ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልል ይላል ሳያህል ቡሃሪ 3269 ላይ የተዘገበ አዲስ ነው እናንተ በተኛ ቁጥር ሴጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሴጣን ሊሸና ሊጸዳዳባል ይልሃል እኮ አዲስ ሳያህል ቡሃሪ 327 ላይ የተዘገበ አዲስ ነው ሴጣኑን እኔ ልኬው ነው ሽንቱ የሚሸናብህ መጥቶ ሀይ እንከባበር እንጂ ጠዋት ስትነሳ ፍጫ ውዱ ታደርጋለህ። ምክንያት ሴጣን እዚኛው ፓርት ላይ ያድራል ስለምትባል ነው። ሳያር ባህሪ 3295 ላይ የተዘገበ አዲስ ነው። ስታዛጋ ብለህ ስታዛጋ ከሴጣን ነው ይልሃል። አንተ እንድታዛጋ እኔ ሴጣን ልኬብህ ነው። ይስቅብሃል ሴጣን አንተ ስታዛጋ ይልሃል። አዲስ ሳሂህ ቡሃሪ 3289 ላይ የተዘገበ ነው አህያ እንኳን የሚጮኸው አህያ ወንድ አህያ ቢጮህ ሴት አህያ አይቶ ነው እኛ የምናውቀው ወይም ጠግቦ ነው የሚያናፋው ግን ሀዲስህ ምንድን ነው የሚለው ነው ሴጣን አይቶ ነው ነው የሚለው ስለዚህ አንድ አህያ በጮኸ ቁጥር እኔ ሴጣን ልኬበት ነው ሳሂህ ቡሃሪ 3303 ላይ የተዘገበ አዲስ ነው በጣም የሚያስቀው ኒቃቢስ ሴቶች የሙስሊሞች አብዛኞቹ ወድቃሉ ለምን ጅኒ ስላለባቸው ነው ጅኒ ወንድማችን ነው ጅኒ ዘመዳችን ነው ትሉ የለ እንዴ አቧይደር ብሎ የለ እንዴ እስቲ ሶላ ስሰግድ ፈስን ከፈሳ ምክንያቱም ምን እንደሆነ ታውቃለ አዲስ ምንድን ነው የሚለው በጀርባ ከተኛ አይሚን በሆድህ ከተኛ ወንዶች እንዳይተኙ የሚከለከሉት ለምንድን ነው ሴቶቹን ሴጣን ይገናኛቸኋል ይለ የለ እንዴ ድግምትን ያስተማረውስ በእስልምና አላህ ራሱ አይደለም እንዴ እሺ ሰባት ተምር የበላ ድግምት አይነካውም ብሏል ነብይ ሳሂህ አልቡኻሪ 54 ላይ ሰባት ተምር ለምን አትሰጧቸውም ከድግምት እንዲድኑ ወይንስ ድግምት የምታስጥሉት ንጹሐንን በማረድና በመግደል በማስፈራራት ነው ይሄ ለፅንፈኞች ብቻ እንዲደርስ ነው ሁሉንም አይመ